አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የእስሚ እንድ ሀዊ ቤተሰቦች እንዲሁም የእስማኤል ፈርኒቸር ቤተሰቦች እንዴት ናቸው? እናዚ አልሐምዱሊላይ ረብል ዓለሚን እስኪችል ማሻ አላበሉላት መጀመሪያ ስጀምሩ እና ውዶቼ እናትነት እንግዲህ በጣም ነው ደስ የሚለው። ልጄ እንዳዴ እያስተማርኳት ነው። እናንተንም እንሻአላ ሌላ ሌላችሁ አላ ልጅ ይስጣችሁ። የእናትነት ስሜት አላ ያሳያችሁላችኋለሁ ውዶቼ። እና ዛሬ እንግዲህ ረመዳን አስር ነው። እንሻ አላ ጾመው ከሚጨርሱት አላ ከሚቀበላቸው ያድርግልን እና እንደዚህ እንግዲህ ተንስቼ ልጄ ጋር እንደዚህ እሷንም ትንሽ ዘና ላርጋት ብዬ ውጭ ላይ ነኝ ማለት ነው። አትክልት በጣም ነው የምወደው እኔ። እንጃ የገበሬ ልጅ ስትሆኑ እንደዚህ ነው መሰለኝ። እና አላውቅም ብቻ እንደዚህ አረሙ ምኑን እንትን እያልኩለት እንደዚህ። በሻማ መንገድ ዳር ነው ቤት ያላልኳችሁ እና እንደዚህ እንትን አስቸጋሪ ፍየሎች በጣም ስለሚያስቸግሩ እንደዚህ አሁን ሽቦ እያሰራሁ ነው። እንደዚህ ነው የምጠቀመው ላችኋለሁ። ኝዶቼ ብቻ እሱን ጨራርሼ ወደ ውስጥ ገባሁኝ። ኦስሚ ማሻላ ስራውን እየሰራ ነው ማለት ነው። ረሞንታን ላይ እንግዲህ ስራ ይበዛል። ለበዓል የሚወጣ እቃዎች ብዛት ስለሚኖሩ ማለት ነው እና እንደዚህ ለማንኛውም ዛሬ አብራችሁኝ ዋሉ። ጥሩ ጥሩ ቪዲዮዎችን አሳያችኋለሁ። እስከ መጨረሻው ድረስ ውሎዬን አብረን እንውላለን ማለት ነው እና አሁን እንሻአላህ እስኪ ዙርም ሰግንን ያለውን ነገር አብረን ተከታተሉ ብቻ፣ እስከ መጨረሻው ድረስ ተከታተሉ። አሪፍ አሪፍ ቪዲዮዎች ባሌ ምን እየሰራ ነው? ሙያ ትጠላላችሁ። እስማኤል እንግዲህ ቀለም ሲጠጣ ነው የሚውለው። በረመተ ጾሙ እንዴት ነው ታዳሱ? ሽታው እያጠገበ ሚራል። እስማኤል ሙያ ከአባቷ እየተማረኝ ነው። በቃ አሁንማ መኖሪያ ቤታችንም እዚሁ ስራ ቦታ ሆኗል እና ሙያ ም እየተማር ነው ማማው ግጂ የቀለሙ ሽታ እንዳይገባሽ ይሄ ቀለም በጣም የሚያምር ቀለም ነው ስንት ስንት አይነት ቀለም አቀላቅለ ነው በል ስንት አይነት ስንት አይነት ቀለም አቀላቅለ ከማማው ከዛ እንዴት ተደርጎ ምንድን ነው የሚሰራው ምንድን ነው የሚባለው አብስትራክ ምንድን ነው የሚሰራው? የቀለም መጨረሻ ላይ አብስትራክ አብስትራክ ቀለም ይሰራል ይላችኋል። ግን ወላ የቁም ሳጥን ተገጣጥሞ መጨረሻ ላይ ያሳያችኋለሁ፣ እንዴት እንደሚያምር። ሙሉ ኖርማል ነጭ ይቀባውና ከዛ እንደዚህ የጫፍ ፌስታ ነዋ። ለየት ያለ ፌስታ እንዳይመስላችሁ። ሲሞያ ይማሩ ጓደኞቼ። ወይም ከትንሽ በኋላ አለ የተባለ ፈላሲፋ ፈላስፋችሁት ነው እስሚ ምን ተምራችሁት ነው መማማር። ረማዳንን እንግዲህ እንዲህ እንዲህ እያልን እያሳለፍን፣ እዛ ጋር ቅቡ በነጭ ይቀባና እዚህ ጋር ደግሞ አብስትራክ ነው ያለን። ወይኔ ጉዴ እየደከመኝ ነው ሰጡን። ዱዓ አድርጉ እስኪ ሐባይብ እንዲደረግና መጨረሻውን አሳያችኋለሁ። ሀሴ ጎበዝ ነው አይነካ። ከዛ መጨረሻው እንዴት እንደሚወልድ አሳያቸው እስኪ ጥጥ ቁንጥጥ ነው ጉርናን ከዛ ለአስትሮ ተለጥፎ ደግሞ የማሽን ቀለም ይረጭበታል። እጅ ለራሱ የሱዳኒ ሙሽራ መሰልከኝ አንተ። ወንዶቹ ሱዳኒዎች እንዲህ ነው የሚቀቡ ጣታቸውን። እስኪ ዘርጋው? ዛሬ በሱዳንኛ ዳግመታ አገባኛለህ ሱዳን ሱዳን ይጃገባላ አጥለ ሱዳን ይጣቀባና ያገባ፣ ወላሂ እንደዚህ ይቀባሉ ውስጥ እጃቸውንና ባህላቸው ማለት ነው። እና ጫፍ ጫፉ እንደዚህ ተቀብተው አይቼ አይቼ ነው። እስኪ ባህሉን ምታውቁ ልጆች እስኪ ንገሩ፣ ልክ ነኛ። ከዛ መጨረሻው መጨረሻው ይሄንን ይመስላል። እንዴት እንደሚያበራ ከዛ ደግሞ መጨረሻውን ደግሞ አሳያችኋለሁ። በማሽን ከተነፋ በኋላ እንዴት እንደሚያበራ ደግሞ በአካል ያብረቀርቃል። ከምግባ ምግብ ከወጣ ወጥ ወጥቻለሁ ዛሬ አይ ነው። ሁሉም የራሱን ስራ ይሰራ ላያቸው አንዱ አንዱ ናይ እኔ ነው የመሰል ስራ ፈት እንኳን አብርሃም ሳይደን፣ እኔ እና ይሄ ልጅ ታዛቢ ነው። አናግረው እስኪ፣ ሰላም በል፣ እንደዚህ እንደዚህ። ሰላም ሰላም አልክ ምን? የምልክት ቋንቋ ምትረዷላችሁ? ምን ነው የሚለው? አንተ ጋር ተስማሙ። ሱብሃንአላህ፣ አይገርምም? ያላ ስራ እንግዲህ አልሐምዱሊላህ። ብቻ እንግዲህ በምን እንደሚፈትነን አናቀ። ይህን የመሰለ ልጅ ማውራት አይችልም፣ ግን መስራት ይችላል። ሙያ አለው። እኛ ጋር ብረት ምናምን ይበይዳል። መናገር ግን አይችልም። ይሄ ነው እንግዲህ አላህ ስራ ማለት ነው እና ይሄን የሚመስላል ወጪ አብስትራክ ጨረስክ አብስትራክ ጨረስክ? እንዴት እንደሚያምር ወይዬ! ነው የልጅ ቆይ እንጂ ልቀርጭላቸው ነው ምክንያቱ እንዴት እንደሚያምር ይሁን ይላል እዚህ። እንዴት እንደሚያምር እዚህ ውስጥ ይሄው። አሴ እንዴት ነው? አያት ካለኝ አትጋት በቃ እንዴት እንደሚያምር አያችሁት? እሱ አየሁት እኮ እንደሚያምር። ሙያ ከስማይል ፈርኒቸር ትላለ። አስሚ ምን ትላለ? ምን ትላለ? እኔ ይሄና እስኪ እጅህን እጅህን እስኪ እንዲህ ሰልቼ ነው ማበላሽ እያለ ነው። እና ወዶቼ እንደዚህ የተጫዋወትን ዙሁር ልስገድ ብዬ ወደ ውስጥ ገባሁኝ ማለት ነው። ልጄንም ሸዋር አስወስጄ ብጃ ማለብስኳት። ዱ አድርጉልኝ። ትናንትና ጀምሮ ደህና ነበረች አልሐምዱሊላ። ግን ማታ ምን እንደነካት አላቅም፣ አሟት ነው ያደረው እስኪ እንሻላ እንግዲህ ያለውን ነገር አብረን ነው የምናየው። ከባሰባት አክም ቤት ወስዳታለሁ። ግን በጣም ሙቀት አላት፣ ሀይለኛ ትኩሳት አላት። ምግብም እምቢ ስላለችኝ ሶስቴ ሁለቴ በቀዝቃዛ ውሃ ጠብኳት ማለት ነው እና ውስጥ ላይ እንደዚህ ለአዝናናትን ብሞክር ምንም ምንም እንትን አላለችም። ዛሬ ፊጥራም አልሰራም። እስኪ እህቴና አጋጅ አሉና እነሱ የሚሰሩትን ፊጥራ ነው አብረን የምመላው እስከ መጨረሻ ድረስ። ቪዲዮውን እስከ መጨረሻው ተከታተሉት። ለልጄም ዶዋ እያደረጋችሁ ላችኋለሁኝ። እንደ ህፃን ልጅ ከሚያመው ግን ትልቅ ይሄ ትልቅ ህመም ይሻላል። ቢያንስ እዚህ ጋር አመመኝ እዚህ ጋር ይላል። የልጅ ነገር ጸዋታው፣ ማያስችላትም ግን ይሄን ጣቷ ስለምጠባ ይመስለኛል ባክቴሪያ ምናምን ስለምትነካካ በጇ ማለት ነው። እና በምንድ ነው ላስተዋት የምችለው? እስኪ ህፃን ልጅ ያላችሁ ጣቷን የምጠባ ብላችሁ ልጅ ካለች በምን እንደሚተዋት ንገሩኝ። አሁን እንደዚህ ዘና ላርጋቸው ብዬ ወደ እናቴ ቤት እጃቸው እየሄድኩ ነው። እናቴ ቤት ቅርቤ ነው እና እህቴ ደግሞ ወንድ ወስዶ ከታኔ መጣም እስ

ወጣውኝ ይላችኋለሁኝ። እስኪ ስለ ራዘመ እንሻላ ቀጣይ ፊጥራ የምናምን ደግሞ ቀጣይ ቪዲዮ ላይ አቀርብላችኋለሁኝ። የዛሬው ቪዲዮ ይህን ነው የሚመስለው። ወዳችሁ ስለምትከታተሉልኝ ከልብ ከልብ ነው የማመሰግነው። አበረታቱን፣ ሼር፣ ሰብስክራይብ እንዳይረሳ ውዶቼ፣ ባይ